በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸው የባንክ ብድር አማራጭ እንዲሁም ከልዩ የባልቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃ ድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና እየመሳሰሉት የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታ። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀን ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩ አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊል። ይህ አዋዜ ሰበር ነው። ነገሮች ከድጡ ወደ ማጡ እየሄዱ ነው። አሜሪካ በሁለት ግዙፍ የራሽያ የነዳጅ ኩባንያዎች ላይ ማዕቀብ ጣለች። ሞስኮ በአስቸኳይ ተኩስ አቁም እንድትስማማም ጠየቀች። በሌላ በኩል የሩሲያ ፕሬዚደንት ቭላዲሚር ፑቲን የኒክሌር መሳሪያ ተዋጊ ኃይሎቻቸውን ዝግጁነት ልምምድ በግል ተመለከቱ። ወንዲህ እንዳለ ስዊድን እስከ 150 የሚደርሱ ዘመናዊ የጦር ጀቶቿን ለዩክሬን ለመሸጥ ፍቃደኛ መሆኗን አስታወቀች። የፕሬዚደንት ዶናልድ ትራምፕ አስተዳደር የዛሬ ሳምንት ከራሽያ ፕሬዚደንት ቭላዲሚር ፑቲን ጋር በተደረገው የስልክ ልውውጥ ደርሶበት የነበረውን የቡዳፔስት የሁለቱ መሪዎች ስብሰባ ዕቅድ ከምኔው ሰርዞ ከምኔው እዚህ ከባድ ማዕቀብ እርምጃ ላይ እንደደረሰ ይገርማል። ትራምፕ ለበርካታ ሳምንታት ከአሁን አሁን እርምጃ ወሰዱ ተብለው ቢጠበቁም አላደረጉትም ነበር። ከፑቲን ጋር ቡዳፔሽት መገናኘት የትም ሊያደርስ የሚችል ሆኖ አልተሰማኝም ያሉትና የሰረዙት ትራምፕ ይልቁንም ጊዜው ማዕቀብ መጫኛ መሆኑን ማመናቸውን አስታውቀዋል። ከዋይትሃውስ ትናንት የገንዘብ ሚኒስትራቸው ስኮት ቢሴንትም ትናንት ባወጡት መግለጫ ግድያውን የማቆሚያና አስቸኳይ ተኩስ አቁም የማድረጊያ ጊዜው አሁን ነው ብለዋል። ሁለቱ ግዙፋን የራሽያ ኩባንያዎች የራሽያ ጦርነት የገንዘብ ምንጮች ናቸው ሮዝኔፍትና ሉኮይል ይባላሉ። እንግሊዝ ባለፈው ሳምንት የራሷን ማዕቀብ ጥላባቸዋለች። የትናንቱ የአሜሪካ ማዕቀብ የተወሰደው ራሽያ በመቶዎች በሚቆጠሩ ሰው አልቦችና ሚሳይሎች ወጀብና ሩምታ አብዛኛውን ዩክሬን በደረቅ ሌሊት ካነፈረች በኋላ ነው። ሰባት ተገድለዋል። ይህ በእንዲህ እንዳለ የራሽያው ፕሬዚዳንት ቭላዲሚር ፑቲን የመጨረሻው ውሳኔ ለት በአየር በምድርና በባህር የተደገኑት ፍጹማዊ ጸረ ሕይወትና ጸረ ምድር የሆነ የአርማጌዶን ተዋጊዎቻቸውን ዝግጁነት የሚፈትሽ ልምምድ በቪዲዮ ግንኙነት ተከታተሉ ዛሬ፣ አሉ ፕሬዝደንት ቭላዲሚር ፑቲን። በከፍተኛ የጦር አዛዦቻቸው ጋር በቪዲዮ ግንኙነት መግለጫ ወይም መመሪያ ሲሰጡም ዛሬ የታቀደ የኒውክሌር ኃይሎች ማዘዣና ቁጥጥር ልምምድን እያካሄድን ነው። ልብ አድርጉ የታቀደ የሚለውን ቃል አጽንዖት መስጠት ፈልጋለሁ ብለዋል። የራሽያ መከላከያ ሚኒስቴር እንዳስታወቀው ልምምዱ ሦስቱንም የኒውክሌር ቅርንጫፎች አካቷል፤ መሬት፣ ባህርና አየር። ዝቬዝዳ የተባለው የመንግሥት ወታደራዊ ቴሌቪዥን ባሳየው ቪዲዮ በሰሜን ራሽያ ከሚገኘው ፕሌሴትስክ የመንኮራኩር መተኮሻ ማዕከል ያርስ የሚባለው አህጉር አቋራጭ ቦሊስቲክ ሚሳይልና ሲኔቫ የተባለው ቦሊስቲክ ሚሳይል ደግሞ ብሪያንስ ከተባለችው በኒውክሌር ከምትሠራ ሰርጓጅ መርከብ ከባሬንትስ ባህር ሲተኮሱ አሳይቷል። ቲዩ 95 ኤምኤስ የተሰኙት ረጅም ርቀት ተመላላሽ አውሮፕላኖች የጦር አውሮፕላኖች ወይም ስትራቴጂክ ቦምበርስ እንደዚሁ ከሰማይ ክሩዝ ሚሳይሎች ተኩሰዋል። የራሽያ ቤተመንግሥት እንዳስታወቀው የልምምዱ ዓላማ በቀውጥ ወቅት የኒውክሌር ኃይሎች ማዘዣና ቁጥጥር የሰመረ ያሰራር ኅብር መኖሩን በሚገባ መፈተሽና ማረጋገጥ ነበረ፣ ተሳክቷል ብለዋል። ፕሬዚደንት ቭላዲሚር ፑቲን የራሽያ የኒኩሊየር መሳሪያዎች ራሽያ መቼምና ሁሌም በማንም እንዳትደፈርና ዓለም አቀፋዊ ኒኩሌራዊ ኃይል ሚዛኗን መጠበቁን ያረጋግጣል ይላሉ። የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን ዩክሬን የአሜሪካ መሳሪያዎችን ትጠቅማ ራሽያ ውስጥ ጥቃት እንድትፈጽም ፍቃድ በሰጡ በሁለተኛው ቀን ፕሬዚደንት ቭላዲሚር ፑቲን የራሽያን የኒክሌር መሳሪያዎች አጠቃቀም መርህ ማሻሻላቸው አይዘነጋም። ከሳምንት በፊት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ስቴድፋስት ኑን ያለውን የኒክሌር ልምምድ ማድረጉ አይዘነጋም። በልምምዱ ከ14 አጋር ሀገራት የተውጣጡ ወደ ሰባ የሚደርሱ የጦር ጀቶች ከኔዘርላንድ፣ ከቤልጂግ፣ ከእንግሊዝና ዴንማርክ የአየር ጦር ሰፈሮች እየተነሱ ልምምድ አድርገዋል። በሌላ ዜና የዩክሬኑ ፕሬዚደንት ዘለንስኪ ከስዊድኑ ጠቅላይ ሚኒስትር ኤልፍ ክሪስተርሰን ጋር ከ100 እስከ 150 የጦር ጀቶች ለሀገራቸው የሚያስገኝላቸውን ሽያጭ የመግባቢያ ስምምነት ተፈራርመዋል። እንጀቶቹ ሰዓብ ግሪፐን ኢ ይባላሉ። ዋጋቸውና እስከ መቼ ለዩክሬን እንደሚሰጡ ገና አልተወሰነም። ሁለቱ መሪዎች እንዳመኑት ደካማውና የተፍረከረከው የዩክሬን አየር ኃይል እነዚህን ጀቶች በእጁ ካስገባ የራሽያን ጦር ጀቶች ከመፋ ለማኳያ ጨዋታ ቀያሪ ሊሆን እንደሚችል ተስማምተዋል። የጦር ጀቶቹ ዘመናዊና በማንኛውም ቦታ ላይ ማረፍና መነሳት የሚችሉ ናቸው። ኮረኮንች ላይ ያርፋሉ፣ ይነሳሉ ተብለዋል። ኢሳያስ፣ እንግዲህ አሁን ደግሞ የዩክሬን ጦርነት ጉዳይ በግልጽ በሚታየ ሁኔታ ምናልባትም በጆ ባይደን ጊዜ የነበረውን አስፈሪነት መልሶ የሚይዝበት ሁኔታ እንደተፈጠረ ሆኖ ነው የሚሰማኝ። ምክንያቱም እነዚህ አሁን የሰማናቸው ነገሮች ሶስት የተለያዩ ነገሮች ቢመስሉም ተያያዥነት አላቸው እና በዶናልድ ትራምፕ ወደ ስልጣን መምጣት ምክንያት ጋብ ያለው በጦር ሜዳ ላይ ብቻ ሳይሆን በዓለም ማህበረሰብ ስነ ልቦና ውስጥም ጋብ ያለ ሁኔታ መፍጠር የቻለ ነው የዶናልድ ትራምፕ ወደ ስልጣን መምጣት። ምክንያቱም ዶናልድ ትራምፕ አበክረው ለሚፈልጉት የኖቤል ሰላም ሽልማት ለመብቃት ዋነኛ ዋንጫቸው የዩክሬን ጦርነትን ማስቆም ነው። ስለዚህ ዩክሬን ጦርነትን ወደ አርማጌዳውን አፋፍ እንዲደርስ ምክንያት ሆነው የነበሩት ጆ ባይደን ከመድረኩ ገለል ማለት እና በሳቸው ምትክ ጦርነቱን አቆማለሁ፣ የኖቤል ሰላም ሽልማቴን እቀበላለሁ የሚል መሪ መምጣቱ በራሱ ስነ ልቦናዊ መረጋጋትና እፎይታ የፈጠረ ነው። በዚህም የተነሳ የዩክሬን ጦርነት ዕለታዊ ቁርቋሶና የወታደሮች ሞት፣ የከተሞች ውድመት፣ የሰላማዊ ሰዎች መከራ፣ የተቋማት መውደም ያላቋረጠ ቢሆንም ኢሳያስ ነገር ግን ከወትሮ በተለየ ሁኔታ እንደ አንድ ሩቅ አገር እንደሚካሄድ እንደ አንድ የዓለም ዳርቻ ጦርነት በቸልታ እንድንመለከተው እንደ እንደ አፍጋኒስታን ጦርነት እንድንመለከተው ግን አድርጓል የዶናልድ ትራምፕ መምጣት። ምክንያቱም የዋሊደር እንጂ በዚህም ሆነ በዚያ የተባለ እንደ አንድ አስቸጋሪ ሰንጋ የተለያዩ ሰዎች በገመድ ጠልፎ ለመጣል የሚያደርጉትን ጥረት ነው የሚመስለው። ምንም እንኳ ሰንጋው ቢፈራገጥም በቀንዱ አልፎ አልፎ ሊወጋ ቢችልም ቢዘልም ቢፈርጥም በመጨረሻ ላይ ግን ተዘርጥጦ ይወድቃል እና ይታረዳል፣ ያበቃል። የዩክሬን ጦርነትን በዚህ መንፈስ ውስጥ ነው ያለው። አደገኛነቱ ከበፊቱ የቀየረው ነገር ባይኖርም የዶናልድ ትራምፕ ጥረት ግን ጠልፎ እንደሚጥለው መጨረሻ ላይ እምነት ያሳደረ ዓለም ነው። አሁን ግን ይሄንን ሁኔታ ሊቀይር የሚችል አደገኛ መስመር ውስጥ እየተገባ ነው። ምክንያቱም በራሺያ በኩል በቋሚነት የሚታዩ የዶናልድ ትራምፕን አመኔታና ክብር ላለማጣት ይህንን ጦርነት ቢያንስ በራሺያ በሆነ መንገድ በሆነ አሸናፊነት ጭምር እንድታበቃ እድል መስጠት የቻሉ ሰው ከመሆናቸው ጋር ራሲያም እሳቸውን ላለማጣት ሞክራለች። በተመሳሳይ ሁኔታ ዩክሬንና አውሮፓ ደግሞ ዶናልድ ትራምፕን ወደ ጆ ባይደን ቦታ ለመመለስ ሲታገሉ ቆይተዋል። አሁን በተለይ በጣም ማንኛውም የክሬምሊን የፖለቲካ አንባቢ ሊስተው የማይገባ ሁለተኛ ነገር ነው። አሁን የተፈጸመው የመጀመሪያው ራሽያን እሽኮኮ ካደረጉበት ወደ መሬት አፍርጠው የጣሉበት የወረቀት ነብር የአንድ ሳምንት ጦርነትን በሶስት ዓመት ተኩል ጦርነት ለመጨረስ ያልቻለች እዚህ ግባማ እንደ ትልቅ ሚሊተሪ ኃይል የሚቆጠር ነገር ግን ሲከፍቱት ተልባ የሆነ በማለት ማናናቅ ብቻ ሳይሆን ዩክሬን ይሄን ጦርነት ከተከላካይነት ወደ አጥቂነት በመውሰድ የተነጠቀቻቸውን ግዛቶች ክሬሚያ ልሳነ ምድርን ጨምሮ ተዋግታ ማስመለስ እንደምትችል ካስፈለገም የሆነ ግዛት የራሽያን ግዛት መቆጣጠር ቢያስፈልጋት መቆጣጠር እንደምትችል በመግለጽ በጣም አራክሰው የተናገሩበት ንግግር፣ ምንም እንኳ ፖሊሲያቸውን አመልካች ባይሆንም የዶናልድ ትራምፕ ይሄ ሬቶሪክ የሚሉት ነገር አሁን ያሉትን በኋላ ይሽሩታል፣ በኋላ ይሻሉትን መልሶ ብድግ ያደርጉታል እንደ ዞሮ ዞሮ ግን ቋሚ ፖሊሲያችን የሚያመለክት ባይሆንም ያ ንግግር ያ ንግግር በዋሽንግተንና በሞስኮ መካከል የነበረው መከባበር መተፋፈር ወደ መናናቅና መጠያየፍ እየሄደ መሆኑን ያሳየ ነበር። አሁን ደግሞ ሐሙስ ዕለት ስልክ ተገናኝተው ቡዳፔስት ላይ እንገናኛለን ብለው እንግዲህ የሁለቱ መሪዎች ግንኙነት በወቅቱ ዶናልድ ትራምፕ ወደ ስልጣን ሲመጡ አበይት ነጥብ አድርገው ለዓለም ያበሰሩት እና መቼነው የሚደረገው የት ሀገር ነው የሚደረገው የሚለው የፈጠረውን ኤክሳይትመንት አንተም ታስታውሳለህ። እና ያም ደግሞ በራሱ አካሄድ ብዙ ሳምንታት ብዙ ወራት ካስቆጠረ በኋላ አላስካ ላይ መካሄዱን ታስታውሳለህ። አላስካ ላይ በእኩልነት እንደ አንድ ለሌላ ሀገር መሪ ቭላዲሚር ፑቲን አውሮፓውያን አንጀታቸው በንዴት በተቃጠለበት ሁኔታ በታላቅ ክብር አቀባበል ተደርጎላቸው ነበረ። እና አሁን የቡዳፔሽቱም የዛ መሳ ተደርጎ የሚታይ ነው። ብኩን ስብሰባ ላይ መቀመጥ አልፈልግም እና እዛ ስብሰባ ላይ እጄ በጋራም የምንደርሱ ልጥብ አይታየኝም። ስለዚህ አያስፈልግም ብለው መሰረዝ ብቻ ሳይሆን ሞስኮ አልተሰረዘም ዝግጅት እያደረግኩ ነው እያለች በላዩ ላይ በጣም ከባድ የሆነ ማዕቀብ ነው የተጣለው። አሁን ሁለቱ ግዙፋን የራሽያ ኩባንያዎች ማለት ቤዚካሊ የጦር ኮፈሩን የጦር ነው ካዝናውን የሚሞላውን ዋነኛ ገንዘብ የነዳጅ ሽያጭ ነው። የነዳጅ ሽያጭ ነው። ይህን ሽያጭ የሚያካሄዱ እና ከአሜሪካም የገንዘብ ግንኙነት ጋር ሙሉ በሙሉ ነው የተቋረጡት እና ተንታኞች እንደሚሉት በዚህ ገበያ ላይ ከፍተኛ ጉዳት ሊያስከትል የሚችል ነው ይላሉ። የፕሬዚደንት ዶናልድ ትራምፕ የመጀመሪያ ማዕቀብ ሆነ ማለት ነው። ኢሳያስ ዶናልድ ትራምፕ በጃንዋሪ 20 በፈረንጅ ስልጣን ከያዙ ጀምሮ ወዲህ ለመጀመሪያ ጊዜ ራሽያ ላይ የራሳቸውን ማዕቀብ አሳረፉ ወይ ብቻ። ዓለም በአሜሪካ ኮንግረስ ድምፅ እንዲሰጥበት የእሳቸውን ምልክት ብቻ የሚጠብቅ ረቂቅ አለ። ያም ረቂቅ እነ ቻይናና ህንድን ቱርክ የኔቶ አባልናት እሷ ላይ ግፊት እያደረጉ ነው። እነ ብራዚልን ማንኛውም ከራሽያ ነዳጅ ኔት ፈጥሮ ጋዝ የሚገዛ ሀገር ላይ ታሪፍ የሚጥለው ከባዱ ረቂቅም በእጃቸው ይገኛል። እንደ ራሴዎች በተለይ ሪፓብሊካን እንደ ራሴዎች የሚፈልጉት ኮንግረስ ላይ አብላጫነት አላቸው። የዶናልድ ትራምፕን ግፊት ብቻ ነው የሚፈልጉት እንግዲህ አሁን ይሄ ሁኔታ ራሽያን በከፍተኛ ደረጃ የሚያምቅ ነው። እና እንዲህ አይነት ውሳኔ እየወሰዱ ያሉት ደግሞ ፕሬዚደንት ዶናልድ ትራምፕ ምስራቃዊ የዋይት ሀውስ ክንፍን በከፊል እያፈረሱ ይሄ የአሜሪካ ውስጥ ውዝግብ የፈጠረ ነው። በምትኩ እጅግ የተንጣለለ እጅግ የተንጣለለ ዳንስ ቤት እያሰሩ በሚገኙበት ነው። እና ሬሊ ያማል ሁኔታ ውሉ ኢሳያስ አለም የአሜሪካ መሪ መርህ አልባ አካሄድ እንዴት ሊሄድ ይችላል? እንደ ዶናልድ ትራምፕ አባባል ወይም እንደ አሜሪካ ሕዝብ አባባል እኛ ንጉስ አንፈልግም ብለዋል። ይሄንን ያሉት የአሜሪካ ሕዝቦች ናቸው። ዶናልድ ትራምፕ አካሄዳቸው ደግሞ የአሜሪካ ሳይሆን የዓለም ንጉሥ የመሆን አካሄድ ነው ያላቸው። ይሄ መርህ አልባ አካሄዳቸው አሁን ያላቸውን ክብር አያሳጣቸውም ወይ? ለምሳሌ አሁን ሩሲያ የኒኩለር ዘንጓን መነቅነቅ ጀመረች፣ አይደለም የኒኩለር ዘንጓን ነቀነቀች ማለት ከዚህ በኋላ በዶናልድ ትራምፕና በሩሲያ መካከል ያለው ግንኙነት ሙሉ በሙሉ ሊቋረጥ ይችላል። ከማዕቀቡ አንፃር ስንመለከተው ማለት ነው። ይሄ አካሄድ ለአሜሪካን ይበጃል ወይ? ለዓለም ሰላም ይበጃል ወይ? ዛሬ የተናገርከውን ነገ፣ ነገ የተናገርከውን ከነገ ወዲያ የምታጥፈው ከሆነ የምታነጋግራቸው ሰዎች ራሳቸው በአንተ ላይ ምን አይነት አመኔታ ይኖራቸዋል? አሜሪካ ሉዝ እያደረገች አይደለም ወይ?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 የሚገባውት ዘመናዊነት ከቃል በላይ ተግባርን የሚገልጸው። ስለዚህ የአሜሪካ ተግባራዊ እርምጃ ቭላዲሚር ፑቲንን ያመቀ ነው። ራሽያ አሁን የተሰጣት አማራጭ ወይም በዚህ እርምጃ ኬየቭና አውሮፓ ሲያራምዱት የቆዩትን ከዚህ በፊት እንዳልነው፣ ለመጀመሪያ ጊዜ ለምን ለቭላዲሚር ፑቲን ደወሉ? ለምን ከነሱ ጋር ተነጋገሩ? ዩክሬንና አውሮፓ በሌለበት የአያላን አገሮች ቅርምት ተፈጠረው በማለት አውሮፓውያኖቹ እንዴት እንደተንጫጩ የሚታወስ ነው። ያንን ለማብረድና በዛ ግፊት ወዲያውኑ ይህን ጦርነት ለማቆም ካርዱ ያለው ራሽያ እጅ ብቻ ስለነበረ ከራሽያ ጋር የመነጋገሩ ፋይዳም ከዚህ የተነሳ እንደነበረ አሜሪካ ስታስረዳ መቆይታ ይታወሳል። በመጨረሻ ግን ከዩክሬን ጉኖች ጋር ስዊድን ውስጥ ውይይት መደረጉን ታስታውሳለ ሩቢዮ የመሩት በዛ የመጀመሪያ ጦርነቱን ለማስቆም በተደረገ በትራምፕ አስተዳደር ከፍተኛ ባለሥልጣኖችና በዩክሬን ባለሥልጣኖች መካከል የተደረገውን የሳውዲ አረቢያ ውይይት ወዲያው ነው ተኩስ ማቆም በሚለው ላይ መስማማታቸውን ገለጹ። ያንን ገልጸው ሩቢዮ ቀሳፊ ነገር ነው የተናገሩት። ከዚህ በኋላ ኳሷ በራሽያ ሜዳ ውስጥ ናት ነው ያሉት። ስለዚህ የመጀመሪያው መፍትሄ ይህን ጦርነት ለማስቆም ተኩስ አቁም ነው መደረግ ያለበት። ተኩስ አቁሙ ተደርጎ ነው ከዛ ውይይቶች ሊቀጥ ድርድር ሊቀጥሉ የሚችሉት የሚለው አቋም በአሜሪካ አቅራቢነት ዩክሬን ወዲያውኑ እንደደገፈች ተገልጾ አሁን ራሽያ ተጠረነቀች ማለት ነው። ምላሽሽን ስጪ፣ እሺ ወይም ምን የሚለው ነው ጨዋታው። ከዛን ጊዜ ጀምሮ ያንን ነገር ለመለወጥ ራሲያኖች ዶናልድ ትራምፕን በማሳመን ቻሉ። እና የዚህ ደግሞ መገለጫ የሆነው አላስካ ላይ ባደረጉት ውይይት እንደምታስታውሰው ጦርነቱን የጦርነቱን መሰረታዊ ምክንያቶች በመፍታት ነው ጦርነቱን የምናቆመው፣ እንጂ በተኩስ አቁም አይደለም። ጦርነቱን ለሁሉም ጊዜ ነው የምናቆመው፣ እንጂ በተኩስ አቁም አይደለም በሚል ቭላዲሚር ፑቲን ማሳመን ችለው እንደገና ተኩስ አቁም አስደርጋለሁ ብለው ከዋሽንግተን ወደ አላስካ የበሩ ዶናልድ ትራምፕ ወደ ዋሽንግተን ሲመለሱ ግን ትክክለኛው ጦርነቱን በወሳኝነት ማስቆም ነው። ስለዚህም ራሽያ የጠየቀችው ሰላሳ በመቶ የዶኔትስክ ግዛት ይሰጠኝና ጦርነቱን ባለበት አቆማለሁ የሚለውን ሀሳብ ይዘው ከአውሮፓያኖቹ ጋር በዋይት ሐውስ መገናኘታቸውን ዓለም ያስታውሳል። እንደገና ደግሞ ባለፈው አርብም ከዘለንስኪ ጋር ባደረጉት ውይይትም ይሄንን ነው የተናገሩት። ውጣ ስጥ የጠየቀውን 30 ፐርሰንት ዶነት ግን የቀረውን በራሽያ በኩል ያለውን አናቅም። ነገር ግን የሚታወቀው ቢያንስ አላስካ ላይ በሰማ ነው ምንድን ነው ዛፖሪዥያ እና ኬርሶን ላይ ባለችበት ራሽያ ትቆማለች። ሪውን የዛፖሪዥያ እና የኬርሶንን ግዛት እንዳያስክ ትቆያለች። በዚህ መንገድ እሱ አዲሱ ድንበራች ይሆናል። ይሄን ተቀበል፣ እኔም ቡዳፔሽት ላይ ሄጄ ውል አፈራርማችሁ የሚል ነበረ። ወጥረው ይዘው የነበሩት እንደውም ዋሽንግተን ፖስት የነገረንንና ዋይት ሐውስ ስላላረጋገጠልን ነው ይሄን ማለትም አልችለው። ምናልባትም ምናልባትም ለዘለንስኪ ራሽያ ዛፖሪዥያና ኬርሶንም ሙሉ በሙሉ ትሰጣለች። ስለዚህ ውጣ ከዶነትስክ እስከ 30 በመቶውን ውጣ። በቃ ይህን ጦርነት የሚያቆመውን ስምምነት እንፈራረም። ራስያኖች እንደጠየቁት ወደ ሌሎች ጉዳይ እንገባለን። የዩክሬን የኔቶ አባል አለመሆን፣ የዩክሬን ዲሚሊትራይዝድ መሆን ወታደራዊ ቁመነዋ የራሷን የውስጥ ፖሊሳዊ በፖሊሳዊ ደረጃ ልትለው ትችላለ በራስያ ላይ ምንም አይነት ጉዳት ማድረስ በማትችልበት ደረጃ ይቀንበብ ናዚ ነው የሚሉት የዘለንስኪ መንግስት እንዲፈርስ፣ የራሽያ ቋንቋ የዩክሬን ልሳን ሆኖ እንዲመለስ፣ የራሽያውያን የፖለቲካ የራሽያውያን የራሽያ ተናጋሪዎች የዲሞክራሲያዊና ሰብአዊ መብታቸው ተከብረው የፖለቲካ መንቀሳቀስ ነፃነታቸውን እንዲከበር ወደሚሉት ወደ እነዚህ ጉዳዮች ድርድር እንገባለን የሚለውን ሀሳብ ተቀብለው አራምዶ ነበረ። ለዚህም የተሰጣቸው ምላሽ የዩክሬን እና የአውሮፓ ምላሽ ተኩስ አቁም መጀመሪያ የሚል ነው። ያው ይታወቃል። ተኩስ አቁም ከደረገ በኋላ ተኩስ አቁሙ እንዳይጣስ ያቶር ባሬ 31 ሀገሮች ተዋጽኦ የሆነ ጦር ይገባል። በአየር በምድር በባህር የሚለው ስትራቴጂያቸው እንዳለ ነው። አሜሪካ በዛ በኩል ደግሞ ቃል ሰጥታለች። ለዛ ለዋስትና ሰጭ ኃይል የአየር ኃይል ደጀን ትሆናለች ማለት ነው። እነዚህ ነገሮች ነው ያሉት። አሁን ዶናልድ ትራምፕ ይሄን ማዕቀብ ያደረጉበት ምክንያት ለቭላድሚር ፑቲን ተኩሱ ማቆሙን ተቀበል፣ ይሄን እስክትቀበል ይሄ ማዕቀብ ይጸናል፣ እየከረረ ከሄደ በረቅ ደረጃ ያለውን ተግባር ያደርጋሉ የሚል ነው። ስለዚህ በተግባር አሁን የተወሰደው እርምጃ ራሽያን የሚያምቅ ነው። አሁን እንደሰማው ከስዊድን የጦር ጀት ለማግኘት እነዚህ ሁኔታዎች እየገፉ ሲመጡ የቶማሃውክ ጉዳይም አብረ ሊነሳ ይችላል። እንደአንድ ነገር መናገር ይቻላል። ይህን በዚህ ሁኔታ ያለውን ነገር መለወጥ ያለመለወጥ ጥያቄ የሚነሳው ቭላዲሚር ፑቲን በኒውክሌር መሳሪያ ሲዝቱ ዛቻቸው ማስፈራራት መቻል አለበት። የኒውክሌር ኃይላቸውን ይጠቀማሉ ወይም ሊጠቀሙ ይችላሉ የሚል አንዳች ማሳመኛ ወይም መታመን እስካላገኙ ድረስ የኑክሌር መሳሪያ ለራሽያ ዋስትና ይሰጥ ለራሽያ ዋስትና የሚሰጠው ሊጠቀሙበት እንደሚችሉ ሲታመን ነው። ያ ደግሞ እንደምታየው ራሽናል አይደለም። ከአሁን ቀደም ፕሬዚዳንት ፑቲን ሩሲያ የሌለችበት ዓለም ምን ያደርጋል ብለዋል። እንደገና ደግሞ አሁን ዶናልድ ትራምፕ በዚህ አቅጣጫ የሚመጡ ከሆነ በእርግጥም ዶናልድ ትራምፕ የአሜሪካ ሳይሆን የዓለም ንጉስ ናቸው ማለት ነው። ሩሲያኖች ይሄንን የዓለም ንጉስነታቸውን ይቀበላሉ ወይ? እንደገና ደግሞ ዩክሬን በዚህ መጠን እየደቀቀች፣ በዚህ መጠን እየደማች የምትሄደው ነገን ተስፋ በማድረግ ነው ነገ አሸንፋለሁ በማለት ነው። ጦርነት ደግሞ ባህሪያታቸው ይሄ ነው፣ የወደመው ወድሞ በቀረው እኖራለሁ የሚል አስተሳሰብ ያላቸው በጣም በርካታ መሪዎች አሉ። በዓለም ላይ ደግሞ እንደነዛ አይነት ሰዎችን አይተናል። ዓለም ሁለተኛው ዓለም ጦርነትን ወልዳለች። እጅግ በጣም በርካታ ጦርነቶችም ተወልደዋል። ሩሲያ በዚህ ማዕቀብ ከደናግጣና ደንብራ የዶናልድ ትራምፕን እጅ መጠምዘዝ ትቀበላለች ወይ ብሎ ማመን ይቻላል ወይ? ወሊን ለመጀመሪያ ጊዜ በአፍሪካዊ የተሠራና በአፍሪካ ድንቃ ድንቅ መዝገብ ስሙ የሰፈረ ትልቁ የማኅበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና እየመሳሰሉት የማኅበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች ማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሠራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሠራ ነው። ለተጨማሪ መረጃ እስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊል አንዳንድ ዘገባዎች እንደምናነበው ዶናልድ ትራምፕን በተመለከተ የራሷ ጥብቀ መረዳት አላት። ዶናልድ ትራምፕን ቦረ ቦረ አርጋ ነው የምታስባቸው እና ውሃ ልክ ያለው አቋም እንዳላቸው አርጋ አታምንም። ራሽያ የራሽያ ምላሽ ምን ይሆናል ብለ በግሌ ከጠየቀኝ የበለጠ ግንባሯን ማቆሳተርና መፈርጠም ነው የሚሆነው። ምክንያቱም ለመጀመሪያ ጊዜ ከራሽያኖች ባለስልጣኖች ምን በቀጥታ መስማት የቻል ነው። የዶናልድ ትራምፕ ሩጫ የኖቤል ሰላም ሽልማት በመፈለግ ብቻ መሆኑን ያውቃሉ እና የተለያየ እርምጃ ቢወስዱም ያ እርምጃቸው እንዳስደሰታቸው እንደማይቆይና የሚፈልጉትንም እንደማያስገኛቸው ያውቃሉ። ምክንያቱም የኖቤል ሰላም ሽልማት የዩክሬን ጦርነትን ከማቆም ጋር የተያያዘ ነው። ይህን ጦርነት መቆም አለመቆሙን የምትወስነው ደግሞ ራሲያ ናት። ስለዚህ በሆነ መንገድ ዶናልድ ትራምፕም ሆዳቸው ላይ ተይዘዋል። ነገር ግን በእርግጠኛነት መናገር የሚቻለው ከዚህ በኋላ የምትመጣው ራሲያ ነገሮች በዚህ ከሄዱ በጣም የከረረች ራሲያ ነች የምትመጣው ቭላዲሚር ፑቲን